ህወሀት ጦርነት ሲፈጥር ቆላ ተምቤን የሚባል በረሃ ወረደ። ደደቢት የሚባል ተራራን ተከለለ። አምባላጌ ግርጌ ተገኘ። አሁን ደግሞ መቀሌ ቁጭ ብሎ የህወሀት ፖሊትቦሪ ውስጥ ቁጭ ብሎ ሰማዕታት ሐውልት ስር እየዋለ ፕሪቶሪያ የሚባል ምሽጉስ ከትሞ ሀገር ሊያፈርስ ይጥራል። በያዳዱትን ፕሪቶሪያ ሲላል። ፕሪቶሪያ ላይ ከተቀመጡ ነጥቦች አንዱ ህወሀት ለህግና ለስርዓት ተገዢ ይሆናል ማለት ነው። ለህግና ለስርዓት ተገዢ ሆነ ማለት ኢትዮጵያ ውስጥ ያሉ ተቋማትን ማክበር ይጀምራል ማለት ነው። ህወሀት በምርጫ ቦርድ እንዲቀጥል ከማድረግ ይልቅ ከምርጫ ቦርድ እንዲሰረዝ የሚያደርጉ ስራዎችን ሰርቷል። በደንብ አርጎን ይሰራ። ጠላት ቢያጡ ተጠላሉ የሚጠሩት ጠላት ቢያጡ እዛው ጠላት ፈጠሩ። ትልቁ ኳሊቲዋ ህወሀት ጠላት መፍጠር ብለ ነው ብለ ነው ተናግረ ነው ተናግረ ነው የተውነውን ነገር ዛሬ እነ አሉላ ይናገሩታል። ዛሬ እነ ጌታቸው ረዳ ይደግሙታል። ዛሬ የህወሀት የቀድሞ ሰዎች እነ ፕሮፌሰር ክንዲያ ይናገራሉ። አረ እነኝህ ሰዎች ከመቀሌ ውሰዱልን። ትናንትና መቀሌ መታችሁ እንዳትነኳቸው እንዲል ያደረጉት ወጣት ዛሬ ኑ እናውሰዷቸው እንጂ። በዚህ ሰዓት ከነጌታቸው ቡድን የተሻለ ተስፋ አለ ብዬ አላምንም። ምክንያቱም አብዛኞቹ በትግራይ ያሉ ሌሎቹ ተቋሚ ፓርቲዎች አንደኛ የሀሳብ ገለባነት አለባቸው። ሀሳባቸው ገለባ ነው። ሁለተኛ ጥፍር አልባ ናቸው። ሁለተኛ ጥርስም የላቸውም። ሶስተኛ ድድም መንጋጋም መንጋጭላም የላቸውም። ትግራይ ታሸንፋለኝ። ማንን? ህወሓትን መጀመሪያም ማሸነፍ የነበረባት ህወሓትን ነበረው። መጀመሪያም ልታሸንፈው ድል ልታደርገው ልትረታው የሚገባት እዛው አጠገባችሁ ያለ ጋንግ እያለ ምንም ምንም ከእናንተ ጋር የጠብ አጀንዳ የሌለው አካል ላይ ጠፈጥራችሁ ነው ያንን ሁሉ ዋጋ ያስከፈላችሁት። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64 ሺህ ብር ብቻ ባለ ሁለት መኝታ 53 ሚሊዮን ብር፣ ባለ 3 መኝታ 68 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40 ፐርሰንት ልዩ ቅናሽ ጋር ይዘንለውት መተናል። ከስምንት ወር በፊት እዛው ሳር ቤት በካሬ 57 ሺህ ብር የሸጥናቸው ሳይቶቻችን ከዚህ ወደዚህ አድርሰናቸዋል። ብሎዎች መልካም አጋጣሚዎችን የሚጠቀሙ ናቸውና ከተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። ሰላም ጤና ይስጥልን። ውዴ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ዛሬም በቆይታችን የተለያዩ ርዕሰ ጉዳዮችን የምናነሳ ይሆናል። ዮሐንስ ኮነር ላይክ ሼር ሰብስክራይብ አርጋችሁ መጀመራችሁን እርግጠኛ ሆኖ ህወሓት ሞታለች። የአብይ እጅግ ድንቅ ጨዋታ የአብይ እጅግ ድንቅ ጨዋታ። ዛሬ በቆይታችን እጅግ ከፍከፍ ያሉ ሀሳቦች እናነሳለን የሚል ግምት አለና እስከመጨረሻው አብራችሁ እንድትቆዩ ግብዣይ ነው። በ1960ዎቹ አጋማሽ ለለውጥ ባገፎር ወጣቶች እንደተመሰረተች የሚነገርላት የደደቢቷ ውላጅ የአሁን ዘመኗ በእርጅና ወራቷ ላይ የምትገኘው ህወሓት ጁቬንተስ እኔ ይህንን ዘገባ እስካዘጋጀውበት ሰዓት ድረስ ከምርጫ ቦርድ ከመሰረዝ የሚያድናትን ምንም አይነት ስራ አልሰራችም። ተፈጥሯዊ ሞቷን አስቀድማ እንደሞተች ስንናገርላት የነበረችው ህወሓት አሁን ደግሞ ሞት ሰርተፊኬቷን ከምርጫ ቦርድ ልትወስድ ነው ከምርጫ ቦርድ ልትወስድ ነው። ፕሪቶሪያ፣ ፕሪቶሪያ፣ ፕሪቶሪያ በሚል ጩኸቷ ይቺ ቡድን እውነት ደደቢት ወይንስ ፕሪቶሪያ መገኛዋ የትግራይ ወይንስ የደቡብ አፍሪካ ፓርቲ እያል እንድናጠይቅ ያስገደለችን ህወሓት በስተመጨረሻ አይቀሬው ሰዓት ላይ ደርሳለች። ዶክተር አብይ እጅግ ድንቅ የሚባል ፖለቲካዊ በትርን ህወሓት ላይ አሳርፈዋል። እነኛ አይነኩም የተባሉት፣ እነኛው ማንም አይደርስባቸውም የተባሉት፣ እነኛ አረ የጉድ ያለ! አረ የሰው ያለ! አረ የሀገር ያለ! ሀገር አቀለጡ። ማን ሊነካቸው ፖለቲካው ከነሱ ወዲያ የሰሜኑን ፖለቲካ ጠፍረውታል። የመሐል ሀገሩ ፖለቲካ በእጃቸው ነው። እሬ ደቡብም ከነሱ አያልፍም። ከአፋር ጨው እስከ አርጌሳ መስመሩ የነሱ ነው። ከበርበራ እስከ ሸገር፣ ከጅግጅጋ እስከ መሃል ሀገር ያለውን የውንብድና መስመር በሙሉ እነሱ ይዘውታል ተባለ። በእርግጥ የመጀመሪያዎቹ የዶክተር አብይ ስልጣን ዓመታት እጅግ ከባድ ነበሩ በነኚህ ሰዎች ረጅም እጅ የተነሳ ነገር ግን ለሀያ ሰባት ዓመታትና ከዚያም በላይ በነበረ ጊዜ ሲደወርና ሲሰራ የነበረውን ሴራ አብይ አህመድ አሊ የሚባሉ ከበሻሻ ብቅ ያሉ ህወሓት ራሷ አሳድጌያቸዋለሁ ከምትላቸው የኢህአዴግ ካድሬዎች ውስጥ አንዱ የሆኑ ከኦህዴድ እየበቀሉ ሰው በአምስትና በስድስት ዓመታት አፈር ከድሜ አበሉት አፈር ከድሜ አበሉት። ነፍሲ ማር ቲፒኤልኤፍ ነፍሲ ማለት ለህወሓት ከምርጫ ቦርድ እኔን ዘገባ እስካዘጋጀሁበት ድረስ ከመሰረዝ የሚያድነውን ስራ አልሰራም። ስለዚህ ይሰረዛል ማለት ነው። ህወሓት ፕሪቶሪያን እንደ ምሽግ ሊጠቀምበት እየሞከረ ነው። ህወሓት ጦርነት ሲፈጥር ቆላ ተምቤን የሚባል በረሃ ወረደ፣ ደደቢት የሚባል ተራራን ተከለለ፣ አምባላጌ ግርጌ ተገኘ፣ አሁን ደግሞ መቀሌ ቁጭ ብሎ የህወሓት ፖሊት ቦሪ ውስጥ ቁጭ ብሎ ሰማዕታት ሀውልት ስር እየዋለ ፕሪቶሪያ የሚባል ምሽጉስ ከትሞ ሀገር ሊያፈርስ ይጥራል። በእያንዳንዱ ኢትዮጵያ ውስጥ ያሉ ተቋማት በሚወስኑት ውሳኔ ውስጥ እንዴ ፕሪቶሪያ እንዲህ ብላችሁኝ፣ እንዴ ፕሪቶሪያ እንደዚህ ብላችሁኝ ምና ይላል። ቤተክርስቲያን ቁጭ ብሎ ቃል ኪዳን እንደተገባቡ ፍቅረኛሞች ያኔ እንደዚህ ተባብለን እየተባባለ ሊያስለቅስ ይሞክራል። በእያንዳንዱ ጉዳይ ፕሪቶሪያስ በእያንዳንዱትን ፕሪቶሪያስ ይላል። ፕሪቶሪያ ላይ ከተቀመጡ ነጥቦች አንዱ ህወሓት ለህግና ለስርዓት ተገዢ ይሆናል ማለት ነው። ለህግና ለስርዓት ተገዢ ሆነ ማለት ኢትዮጵያ ውስጥ ያሉ ተቋማትን ማክበር ይጀምራል ማለት ነው። ወደ ደም ጠላም ኢትዮጵያ ውስጥ ካሉ ተቋማት አንዱ ደግሞ ምርጫ ቦርድ ነው። ህወሓት ወደ ደም ጠላም ምርጫ ቦርድን ማክበር መቻል አለበት። አማራጭ የለው፣ አማራጭ የለው። ከዚህ በላይ ምርጫ ቦርድ አላከብርም ብሎ ፉንን ፉንን ቢል እሹሩሩ አንለውም። ምክንያቱም ይሄ ላባው የተገነጠለ አሞራ ነው፣ የትም በሩ አይሄድም፣ ምንም አይፈጥርም። እንኳን አሁንና ድሮም ምንም አልፈጠርም። እንኳን አሁንና እንኳን አሁንና ድሮም ምንም አልፈጠርም? ዘፋኙ አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው ብሏል። አቅምን አውቆ መኖር ጥሩ ነው። ህወሓት በምርጫ ቦርድ እንዲቀጥል ከማድረግ ይልቅ ከምርጫ ቦርድ እንዲሰረዝ የሚያደርጉ ስራዎችን ሰርቷል። በደንብ አድርጎ ነው የሰራው። ህወሓት ለመሰረዝ ቅርብ ነው፣ ደጋግሞ ህግ ይጥሳል። ህወሓት ለመባረር ቅርብ ነው፣ ደጋግሞ ሀገር የሚያፈርስ ስራ ውስጥ ይሳተፋል ይሳተፋል። አብይ እጅግ ድንቅ ጨዋታ ነው የተጫወተው። ባይ ዘ ወይ ህወሓት ትልቁ ጉብዝናው የትግራይ ህዝብን አእምሮ በጠላት እንደተከበበ አድርጎ መንገር ነው። ትልቁ ችሎታው ጠላት መፈልፈልና መውለድ ነው። ከዛስ አብይ ምን አደረገ? ለሁለት ዓመት ጸጥ ብሎ ሰጥቷቸው፣ ጣልቃም ሳይገባ ከነሱ ጋም ሳያብኳካ፣ ጊዜ አስተዳደር ውስጥ የሚኖረውንም ወንበር አልፈልግም ብሎ እዛው በጠበላችሁ እንዳቦካችሁ ጋግሩት ብሎ ሰጣቸው። ጠላት ቢያጡ ተጠላሉ የሚጠሩት ጠላት ቢያጡ እዛው ጠላት ፈጠሩ። ትልቁ ኳሊቲዋ ህወሓት ጠላት መፍጠር። ያንን ጠላት የመፍጠር አቅሟን የተረዳው የነቃው ያወቀው አብይ ምን አደረገ? ከሩቅ ሆነና እዛው ተበላይ ያለ እዛው ራሳቸው ጠላት ፈጠሩ ማለት ራስ በራሳቸው በድንቅ ጨዋታ እንደ ቁምቡርስ ተበላልተው ሲያልቁ ዳር ቆመው ያያቸው። በምንም መንገድ አሁን የትግራይ የፖለቲካ ኤሊት አብይን መክሰስ አይችልም። የትግራይ ተቃዋሚ ኃይል አብይን መክሰስ አይችልም። ህዋትን እንደዚህ አረክብን ህዋትን አጀገክብን ህዋትን ምንም ማድረግ አይችልም። አብይ ዳር ቆሞ አይተዋል። ምኅዳሩን አስፍቶላል። ለራሷ ለህዋት ሰጥቷታል። አሁን የትግራይ ህዝብ እሳቱንም ውሃውንም በእርግጠኝነት ይለየዋል። ማን ነው ጠላቴ ማን ነው ጠላት ፈልጎ ማኖ ቦክሰኛ ጠርቶ ማኖን እንጋጠም ብሎ እንደዛ አይነት ጦርነት ውስጥ የከተተኝ የሚለውን በእርግጥም ያውቀዋል። በእርግጥም ይረዳዋል በደንብ ማለት ትናንትና ጌታቸው ረዳ የነ ደብረ ጽዮንን ክንፍ ደንቆሮ ብሎ ሰደባቸው። ዋይ ለከይ ዋተ ስርዓት ግብር ዋይ ዋይ ዋይ ዋይ ዋይ ዋይ አይበልና አንዶ የሚል የትግል ዘፈን አላትዋ ተናግረን ነበር። አይበልና አንዶ አይበልና አንዶ እያሉ ነበረ እንትን የሚሉት አሁን አይ ችግር ነው ብቻ ብለነው ብለነው የተውነውን ነገር ባሏ ዛሬ ሰምቶ ታንቆ ሊሞት ነበር። አለያሰይ ብለነው ብለ ነው ተናግረ ነው ተናግረ ነው የተሆነውን ነገር ዛሬ እነ አሉ ላይ ይናገሩታል። ዛሬ እነ ጌታቸው ረዳ ይደግሙታል። ዛሬ የህወሓት የቀድሞ ሰዎች እነ ፕሮፌሰር ክንዲያ ይናገራሉ። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64 ሺህ ብር ብቻ ባለ ሁለት መኝታ 5.3 ሚሊዮን ብር ባለሶስት መኝታ 6.8 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘንልዎት መተናል። ከስምንት ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥናቸው ሳይቶቻችን ከዚህ ወደ እዚህ አድርሰናቸዋል። ብልሆች መልካም አጋጣሚዎችን የሚጠቀሙ ናቸውና ለተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። የቀደሙት ኦልድ ጋርዶች እንደነ ደብረ ጽዮን ቡድን ውድቢቷ ትቅደም ቃላቸው ነው። ባለፈው ሲያንጨረጭራቸው አይታችኋል። ደብረ ጽዮን እንት ብሎ አሁን በደቡብ ትግራይ ነው ምናምን በሚሉት ክፍል በሀይል በምንም አይነት መንገድ እንትን እንለዋለን፣ ቀድመን እንትን እንዳለን እንትን የሚያደርገን ጌታቸው ነበር። ራያና አካባቢውን እንዳንይዝ ምናምን የሚል ጨዋታ አለባቸው። ባይዘዌ ህዋት ቤት ለአድዋ ሰው ነው ክብር ያለሽ። ይህን መርሳት የለባችሁ። ሌላው ማሟያ ነው። ሌላው ለስልጣን ለፖለቲካ ለምናምን ትርፍ ለሆነ አይነት ጂኦፖለቲካዊ ጨዋታ የሚፈለግ ከባቢ ነው እንጂ አድዋ ኢዝ ቦስ ዳንሴት። ለጌታቸው ረዳ ትልቁ ችግር የሆነበት ራያነቱ ነው። ምናልባት ጌታቸው የአድዋ ሰው ቢሆን ኖሮ አሁንም ነው አይነት ፈተና ውስጥ ላይገባ ይችል ነበር። እና ጌቾ ይህንን ቀድሞ ቢረዳ ህዋት እኮ ወኪንግ ዴድ እኮናት። ሙት እኮናት። ወኪንግ ዴድ እንደ ሚኒሊክ ሞታ ሁለት ዓመት መራች። አሁን ባለፈው እንዳቴ ምኝልክ ሞታን የመራችሁ ብሎኛል አንዱ ታጅ ገባችኋታ። እንደ አጤ ሚኒሊክ ሁለት ዓመት ሞታ መራች። አጤ ሚኒሊክ ሞታቸው ለአዲስ አበባ ህዝብ ስለ ለህዝቡ ሳይነገር ሁለት ዓመት ከምናምን እንደ አጤ ሚኒሊክ ሁለት ዓመት ሞታን የመራችሁ ሞታለች። ሰዓት ቆም አቋም መግለጫ ስታወጣ ነበር መጀመሪያ ቁሚ የሚላታታ። አሁን ጌታቸው ዋት እንደንቆሮ ያላት ነው። ከባድ ነው ከባድ ነው። ብቻ በጣም ከባድ ነው። በጣም ከባድ ነው። ህወሓት ሞታለች። አክቹአሊ፣ ከሞተች ሰንብታለች። ፕሪቶሪያ የዕድሜ ማራዘሚያ ዘመያ ነበር። አንዳንድ ሰዎች ለምን አብይ ፕሪቶሪያን ተፈራርሞ ህወሓት እንደዛ ያለ ነፃነቱን ሰጥቷት ምናምን ለምን እንትናላት ለሚለው ነገር አንድ ምላሽ መስጠት ትፈልጋለሁ። አየናት እንኳን ተፈራረመ አብይ በስሌት ነው የተንቀሳቀሰው። አሰላ ተፈራረመ። ፕሪቶሪያ የሚባል ማዕቀፍ ሰጣቸው። ከዛስ መቀሌላ ካቸው እሱ ገለል አለ። ህወሓት ማን እንደሆነች ለትግራይ ህዝብ አስነከው አሳየው ገለጠለት። ፕሪቶሪያ በጣም ድንቅ ፖለቲካዊ ጨዋታ ያየንበት በጣም ጥልቅ ፖለቲካዊ ውሳኔ ነው። በፕሪቶሪያ ጉዳይ የአብይ መንግስት ሊተች አይችልም። መሳይ መኮንን የደበረው ፋሲሊና ለምን ያስለቀሰው ኢሳያስ አፈወርቂን ያስኮረፈው ፕሪቶሪያ ነው አይደል እናንተ ደናቁርት፣ ስለማታውቁት ነገር ስለምን ታስባላችሁ? ስለምን እንደዛ ትላላችሁ? ፕሪቶሪያ የእድሜ ማራዘሚያ ሆኗታል ህወሓት ይላሉ። አክሴፕት አደርጋለሁ። በጣም አሪፍ ነዋ። ታዲያ እድሜዋን አላራዘምንላት? ጥቂት እድሜ ማራዘሚያ ሰጠናት። ፖለቲካ ክንፏ ተበጣጥሷል። ምንም እንደማትፈጥር ይታወቃል። እዛው ጫካ ቁጭ አድርገናት፣ ጠላት የለም። እኛ ወዳጅነን እራሷ ጠላት ፈጥራ ስትባል አህያ ናት ዳስ ሴት እጃችን ታጥቦ እንዳትቆምና እንደ ጲላጦስ ስትፈልግ ትንሽ ብለጠላታለህ። ይሄ ሁሉ ሲፈጠር አትፍጨረጨረም? ትፍጨረጨረለች። የተወሰነ ታጣቂ ምናምን አላት፣ ግን እንደ በፊቱ ፕስ የትም ነው ማትደርሰው። እዛው ከትግራይ ህዝብ ጋር ያላትን ውትጊያ፣ እዛው ከትግራይ ህዝብ ጋር ያላትን ፍትጊያ፣ እዛው ከትግራይ ህዝብ ጋር ያላትን ጫቀታ ትጨርስ። ገና ነው፣ አልጨረሰችም። ዲስ ዴስ እኮ አይታችኋል፣ ሶሻል ሚዲያ ላይ የሚዘዋወሩትን ቪዲዮዎች ኧረ እነኝህ ሰዎች ከመቀሌ ውሰዱልን፣ ትናንትና መቀሌ መታችሁ እንዳትነኳቸው፣ እንዲህ ያደረጉት ወጣት ዛሬ ኑ እናውሰዷቸው እንጂ ዶክተር አብይ አህመድ እሳቸውን ለጠቆመ መንግስት እከፍላለሁ እነዚህን ሰዎች ለጠቆመ መንግስት እከፍላለሁ ያለውን ብሪቶ በነፃ እኛ እናሳልፈን እንሰጣለን እያሉ ነው። ታስት በቃ ህወሀት አብቅቶላታል አሁን። ህወሀት ብትሰረዝ የትግራይ ፖለቲካ ምንድን ነው የሚሆነው? ምንም አይሆንም። የትግራይ ክልል ጊዜያዊ አስተዳደር አለ። መንግስት ከትግራይ ክልል ጊዜያዊ አስተዳደር ጋር ስራውን ይቀጥላል። ዛሴት እስካሁንስ ህወሀት ነጭ እንደ የሰራችሁ ህወሀት እኮ ሁለት ዓመት ስትሰራ አይደለም የነበረው ስታሴር ነው። ስራና ሴራ እየለየን እንጂ ህወሀት ወኪንግ ዴዷም ስራ እየሰራ አልነበረም። ወኪንግ ዴዷም ለትግራይ ህዝብ ይሄ ነው የሚባል ነገር እየፈጠር አልነበረም። ለሻዕቢያ ስትላላክ የሱዳን እንትንም ስታስደግስ ለቡርሃን ወታደር ስታከራይ ምናምን የነበረው ሌላ ምንም ሌላ ምንም አልፈጠረችም። ከጊዜያዊ አስተዳደሩ ጋር ይቀጥላል። ጊዜያዊ አስተዳደሩ ዲዲሩንም የትግራይ ልማትንም ምንም ያስቀጥላል። አሁን ታደሰ ወረደ ሰሞኑን በደቡብ ትግራይ ተንቀሳቅሶ በኃይል፣ ምንም የምናደርገው ነገር የለም ምናምን እያለ ነው። በጣም ጥሩ ነው። በጣም ጥሩ ነው። ይሄ መጀመሪያ ውድቢቷ የሚሉ ሰዎች አሁን አንዳንድ ሰዎች በምርጫ ቦርድ ውሳኔ ላይ መንግስት ገብቶ እንደዚህ እንደዚህ ምርጫ ቦርድ ገለልተኛ ይሁን ብለህ ምርጫ ቦርድ የሚፈልገውን ውሳኔ ይወስን ብለህ ቀድመህ ስትናገር ቆይተህ፣ አንተ የግል ሀሳብ ሲኖር ደግሞ መንግስት ገብቶ የምርጫ ቦርድን ውሳኔ ያስቀይርልኝ ማለት ክላሽ አያረግም ብራዘር፣ በጣም ይጋጭባል። ምርጫ ቦርድ ገለልተኛ መስሪያ ቤት ነው። እንግዲህ መንግስት ለእነሱ ሲል አዋጅ አሻሽሎ ስንት ነገር አድርጎላቸው ሲያበቃ እነሱ ተመልሰው እንዘጭን ቦጭ ዘል ሚዳቆ ዘላ ዘላ ከመሬት አሉ። ሚዳቋ ዘላ ዘላ ከመሬት ህወሓት ወይዬ ዘላ ዘላ ከምድር ነች። የትም አትደርስም፣ የትም ነው ማትደርሰው። መንግስት ጊዜ አስተዳደሩን ይደግፋል፣ ጊዜ አስተዳደሩ ጋር አብሮ ስራውን ይሰራል። ህወሓት ጀመርም ሞታለች፣ የለችም መጡም አይጠቅሙኝም ቀሩም አይጎዱኝም፣ ብሏል ባይስ። መጣችሁም ማጠቅሙንም ቀራችሁም አትጎዱንም። ምንም የሚፈጥሩት ነገር የለም። የሞተ ድርጅት በመጨረሻ ራሷ ላይ የራሷን እንትን ይዛ መጣች። አሁን ምን መደረግ አለበት? መንግስት የጌታቸው ረዳን ቡድን መደገፍ። ምክንያቱም ህውሀት ከሌለች፣ ህውሀትን ሪፕሌስ ማድረግ የሚችል ጠንካራ ፓርቲ ያስፈልጋል። ህወትን በልኳ የሚተካ በትግራይ ውስጥ ቀጥ አርጎ ሊይዝ የሚችል አንድ ፓርቲ ያስፈልጋል። በዚህ ሰዓት ከነ ጌታቸው ቡድን የተሻለ ተስፋ አለ ብዬ አላምነም። ምክንያቱም አብዛኞቹ በትግራይ ያሉ ሌሎቹ ተቋሚ ፓርቲዎች አንደኛ፣ የሀሳብ ገለባነት አለባቸው። ሀሳባቸው ገለባ ነው። ሁለተኛ፣ ጥፍር አልባ ናቸው። ሁለተኛ፣ ጥርስም የላቸውም። ሶስተኛ፣ ድድም መንጋጋም መንጋጭላም የላቸውም። ጉልበትም የላቸው፣ መንቀሳቀስም አይችሉም። ምክንያቱም አብዛኞቹን ህወሓት ነች የፈለፈለቻቸው ዛሬ ቀን ሲያልፍ ከህወሓት የሆነ ነገሩ ስጥ ወጥቼ እንትን ላለው ምናምን ቢሉም አይችሉም። ምክንያቱም ሽናው ደ ሴል አሮጊቷ ከባድ ነች፣ ከባድ ነች በጣም ጁቬንቶስ የዋዝ አይደለችም። በትግራይ ያሉትን ተቋሚ ፓርቲዎች እንትን ብላቸዋለች። አይደለም በትግራይ ያሉትን እኮ እነ ልደቱ አያሌውን እነ መራራ ምናምንን ምናምን በመሀል ሀገር ተቃውሙ ብላ አኑራቸው ለፍልፉ ብላ ኑራቸው የዲሞክራሲ ማሳያ ልታደርጋቸው ፈልጋ ነበር። ዳሩ ግን የሆነ የሆነ ሰዓትን ሲሏት አልጋ አስገባቸኋለች። ከዛ ምናምና አንዳንድ ፖለቲከኞች በመሀል ሀገር ህወሓትን ይሰድቦ የነበረው ህወሓቱ ሆኖ ነው ዝም ብሎ ማሳያ ፑፔት በቃ ስደበኝ ምናምን ፈቅዳለት። አሁን በትግራይ የነጌታቸው ረዳም ፓርቲ በደንብ አጠናከር ያስፈልጋል። በደንብ አጠናክሮ መደገፍ ነው። ከዛ ምርጫ እየደረሰ ነው። ህወሓት በገዛ እጁ ከምርጫ እየወጣ ነው ማለት። እኔ ህወሓት ቆይቶም ምርጫ ቢወዳደርም ምንም አይመስለኝም፣ ምክንያቱም የሚመርጠው አለ ብዬ አላምንም። ለምርጫ የሚሆን ሀሳብ አለውም ብዬ እኔ አላምንም። ለዛ የሚበጅ ጭንቅላት አለውን ብዬ አላስብም። ለዛ የሚሆን ዝግጅት አድርጎ ይመጣል ብዬም አልጠብቅም፣ አልጠብቅም። እንግዲህ ይህን ዘገባ እስካዘጋጅበት ምንም የተፈጠረ ነገር የለም። ህወሓት ህዝባዊ ቅቡሉነቱን አጥቷል። አሁን መስመረ ኃይልናን እያዜሙ እምበር ተጋዳ ላይን እያስደለቁ ትግራይ ትስዕር እያሉ መሄድ ብዙም ያዋጣት አይመስለኝም። አሁን ይመስለኛል ትግራይ ትስዕር የማለት ጊዜው የጌታቸው ረዳ ነው። በጽሁፋቸውም እንደዛ ብለዋል። ትግራይ ታሸንፋለች። ማንን? ህወሓትን። መጀመሪያም ማሸነፍ የነበረባት ህወሓትን ነበር እኮ መጀመሪያም ልታሸንፈው ድል ልታደርገው ልትረታው የሚገባት እዛው አጠገባችሁ ያለ ጋንግ እያለ ምንም ምንም ከእናንተ ጋር የጠብ አጀንዳ የሌለው አካል ላይ ጠፈጥራችሁ ነው ያንን ሁሉ ዋጋ ያስከፈላችሁት። ብለነው ብለነው የሞት የተውነውን ነገር ባሏ ዛሬ ሰምቶ ታንቆ ሊሞት ነበር እንላለን። እና አሁን ህወሓት ትላንት በቆላ ተንቤን፣ ዛሬ በፕሪቶሪያ ተሸሽጋ ልታደርግ የምትሞክረውን ጨዋታ ብዙም ስኬት ላይ ያወጣላታል ብዬ አላምነ። እናም በ1960ዎቹ መስተ መጨረሻ በደደቢት ለጠውል ለውጥ ባጎፈር ወጣቶች የተወለደችው ህወሃት እነሆ ተፈጥሮ ሞቷን ሞተች። ፖለቲካዊ ሞቷም ደረሰ። ህወሃት ምርጫ ቦርዳውን ቢያስቀጥላትን ባይዘወይ ለእኔ ህወሃት ወኪ እንዴናት ሞታለች፣ ሞታለች፣ ሞታለች። እመኑ እመኑ። ህዋት ሞታለች። ህዋት ሞታለች እና መቃብሩጡ ማለት ነው የሚጠበቅበት የህዋትን ጉብዝና፣ ጠላት የመፍጠር ጉብዝና፣ ጠላት የመሰብሰብ ጉብዝና፣ ጠላት የመግዛት ጉብዝና፣ ጠላት የማዳወር ጉብዝና፣ በጠላት የመክበብና የማስከበብ ጉብዝና ቢያ መዳል የሚባሉ ሰው አረጉና በጫማ ጥፊ ለጉት ይለጉት እዛው እንደቁም ቦርሶ ተበላልታለች ሻቢያን ያሰደደችው ገግሃትን የበላችው ጀበሃን የቀረጠፈችው ህወሓት በስተመጨረሻ መጨረሻ ለሻዕቢያ ቬሎ እየጎተተች ለቡርሃን ቀይ ምንጣፍ እያነጠፈች የቀጠናው ፖለቲካ ላይ እንደ አዛውንትና እንደ ሽማግሌ እየታየች የራሷ መነሻ ላይ ለለውጥ ባጎፈረችበት ሜዳ ያለ ለውጥ ሸብታ ነፍሷ አለፈ። ግራሲያስ አህወሓት ኩዶስ ውሃት እንደዛ ነው ማለት የምንችለው። እና ምንም ያን ያህል የረቀቀ ምንም የሚፈጥሩት ነገር የለም። እዛም እዚህም ሆኖ ይስተዳደባሉ። እኛ ሞቅ ሞቅ አርጉት ነው የምንለው ዳርቁ። አሀ ሞቅ ሞቅ እያረግ ነው። ሞቅ ሞቅ ሞቅ ሞቅ ሞቅ ሞቅ ሞቅ ሞቅ ሞቅ ሞቅ ሞቅ ሞቅ ነው የምንለው በቃ። ሌላ ምንም የምንለው ነገር የለም። ከፍ ያለ ጨዋታ፣ ከፍ ያለ ሀሳብ፣ እጅግ የረቀቀ እይታን ነው የምንመለከትበት። ሌላ የምንለው ነገር የለም። አረንዴን ነው ያውብ ኑሮሽ ይብሏል ዘፋኙ። በደበራ አይዘልቅም ገላ እንደ ሸክላ ነው፣ እንዳማረም አይኖር አካልም ፈራሽ ነው፣ መቼም አብሮ አይዘልቅም፣ ገለል ይላል ሰውነት ባዳ ነው ኑሮሽ ቀርቶ ሲሆን እንዳልነበር። ማጌጥ ዋልታው ምሰሶ ሲሰበር፣ ወፍ አይደርስም ያኔ ወደ አንቺ በር። በጎዳናው ሳትሄጂ ተጨንቀሽ፣ በሰቀቀን ሳታልፊ ተሰቀሽ

ብሎት ሲጠፋ የምናየው ነው የሚሆነው እንደዛ ነው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝተው ይባርክ። ዮሐንስ ኮርነር። ላይክ፣ ሼር፣ ሰብስክራይ ማድረግ ግን እንዳይረሳ፣ እንዳይረሳ። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ቸርቆዩን የነገሰ ይበለን።